ሊግ ዋንጫውን እንመልከት። የአራተኛ ዙር ጨዋታዎች ናቸው። ትላንትና በተለያዩ ስቴዲየሞች ሲደረጉ የነበረው ሊቨርፑል ከክርስቲያል ፓላስ ያደረጉት የአንፊልዱ ጨዋታ በክርስቲያል ፓላስ በእንግዳው ቡድን ሶስት ለባዶ አሸናፊነት ተጠናቋል። እስማኤል ሳር አርባ አንደኛውና አርባ አምስተኛው ደቂቃ ላይ ሁለት ግቦችን አስቆጥሯል። የሬሚ ፔኖ 88ኛው ደቂቃ ላይ ተጨማሪውን የክርስቲያል ፓላስ የማሸነፊያ ግቢ ያስቆጠረ ተጫዋች ነው። በሁሉም ጨዋታዎች ሊቨርፑል ካለፉት ሰባት ጨዋታዎች ትላንትና ስድስተኛ ሽንፈቱ ሆኖ ተመዝግቧል። አንድ ጨዋታ ብቻ ነው ያሸነፈው፣ ምናልባት እንግዲህ በጥቅምት ወር በሊጉም በሌሎች ውድድሮችን ካሰላ ነው አንድ ጨዋታ ብቻ ነው ያሸነፈው ማለት ነው። ይሄ ደግሞ ምናልባት ለሊቨርፑል የዘንድሮ አመት አስከፊ አጀማመር ላይ እንደሚገኝ ማሳያ ይመስለኛል። በስድስተኛ ሳምንት የሊጉ ጨዋታ ክርስቲያል ፓላስ በሚው ሰለረስ ፓርክ ሊቨርፑልን ሁለት ለአንድ አሸንፎ እንደነበር ይታወሳል። ከአንድ ወር ገደማ በኋላ ደግሞ ትላንትና በእንግሊዝ ካራባ ዋንጫ ተገናኝተው አሸንፎታል በድጋሚ እና ትላንትና የኦሊቨር ግራስነር ቡድን በሁሉም መመዘኛዎች ብልጫ ነበረው። በእርግጥ ሊቨርፑል በትላንትናው ጨዋታ ላይ በአሰላለፍ በኩል በርካታ ተጫዋቾችን ቀይሮ የገባበት ነበር። ትላንትና የነበረው ጨዋታን በተወሰነ መልኩ በተለይ አሰላለፍ ላይ አንድም በማነው በዚህ ጨዋታ ላይ በቋሚነት ከምንመለከታቸው ቀደም ብሎ አርኔሽ ሎት ይጠቀሟቸው ከነበሩ ተጫዋች መካከል ሚሎስ ኬርኬዝ ብቻ ነው በቋሚነት የተመለከትኩት እኔ። ከዛ ውጭ ምናልባት ጎሜዝ ያው በአንዳንድ ጨዋታዎች ላይ ከጉዳት መልስ በቋሚ አስተላለፍ ለሊቨርፑል እንደሚጀምር ይታወቃል። ግን ኮናቴና ቫንዳይክ ናቸው በብዛት የሚጣመሩትና በዚህ በሊቨርፑል የተከላካይ መስመር ላይ ትላንትና በዚህ መስመር ላይ የነበሩ ተጫዋቾች እነዚህ ትልልቆች የሚባሉት ወይ ደግሞ የሊቨርፑል ቁልፍ ተጫዋች የሚባሉት አልነበሩም። እንደውም አሰላለፉን ለተመለከተ ሰው ሊቨርፑል ጨዋታው ቀላል ላይሆንለት እንደሚችል ይገምታል ብዬ አስባለሁ፣ ከጨዋታው አስቀድሞ እንደውም በቋሚነት ብቻ ሳይሆን ተቀያሪ ወንበር ላይ ራሱ ቁልፍ የምንላቸው ተጫዋቾች አልነበሩም እና አርኔ ስሎት ትላንትና ጨዋታውን ያልፈለጉ ጭምር እስኪመስሉ ነው በአሰላለፍ ያሳዩት። ከዛ ነበረ በቋሚ አሰላለፍ በተቀያሪ ወንበር ላይ የምንመለከተው ተጫዋች ከዚህ በፊት በሊጉም ከዛ ውጭ ምናልባት ቀደም ሲል እንዳነሳት ጎሜዝ፣ ኤንዶ፣ ኬርኬዝና ማካሊስተር ያው በብዛት ግራ መንበር የሚሰለፍ ከሆነ ማካሊስተር በብዙ ጨዋታዎች ላይ በቋሚነት የማይጀምርበትን አጋጣሚ ተመልክተናል እና ትላንት ግን ሊቨርፑል ብልጫ የተወሰደበት አጋጣሚ በማ ነው ሁኔታ በጣም ሰፊ እንደነበረ ተመልክቻለው። ክርስቲያል ፓላሶች እንግዲህ በረጅም ኳስ የበለጠ ተጋጣሚን ማጥቃት የሚወዱ እና ደግሞ ለተጋጣሚ ፈታኝ የሆኑ እንቅስቃሴዎችንና አደጋዎችን መፍጠር የሚችሉ ክለብ እንደሆነ ይታወቃል፣ ክርስቲያል ፓላስ እና በትላንቱ ጨዋታም እንደዚሁ ሊቨርፑል ላይ ሲያደርግ የነበረው ይሄንን ነው። በእርግጥ በትላንቱ ጨዋታ በኳስ ቁጥጥርም እንደዚሁ ደግሞ የግብ ዕድሎችን በመፍጠርም ሊቨርፑልን ብልጫ ወስዶ ነበር ክርስቲያል ፓላስ እና ትላንትና ክርስቲያል ፓላስ በድጋሚ ከሊጉ በኋላ ዳግም ሶስት ለባዶ በሆነ ውጤት በካራባ ዋንጫ ተሸንፎ ከውድድሩ ውጭ የሆነበትን እውነት ተመልክተናል። አርኔ ስሎት ምናልባት በቀጣይ በሊጉ ካስቶንቪላ ጋር ነው ጨዋታቸውን የሚያደርጉት በአንፊልድ፣ እና በዚህ ጨዋታ ላይ የግድ ማሸነፍ አለብን እና ወደ አሸናፊነት መመለስ አለብን የሚል አስተያየታቸውን ሰጥተዋል። ከጨዋታው በኋላ ግን የኡናይ ምሪ አስቶንቪላም እንደዚሁ ቀላል ተጋጣሚ ላይሆንላቸው ይችላል። ምንም እንኳን አንፊልድ ቢሆን፣ ዘንድሮ በአንፊልድ ተደጋጋሚ ጨዋታዎችን እየተሸነፈ ነው የሚገኘው ሊቨርፑል። ስለዚህ አንፊልድ እንደ ቀድሞ አስፈሪ አይመስለኝም በዚህ አመት። ምክንያቱም ከሳምንት በፊት በእንግሊዝ ፕሪሚየር ሊግ እንደዚሁ በማንችስተር ዩናይትድ ተሸነፈ ይታወሳል። በአንፊልድ በድጋሚ ደግሞ ትላንትና በካራባ ዋንጫ በክሪስታል ፓላስ ተሸንፎ ከውድድር ውጭ የሆነበትን ውጤት ተመዝግቧል። ተመልክተናል። እና ከአስቶን ቪላ ጋር በቀጣይ በሊጉ የአስረኛ ሳምንት የሚያደርገው ጨዋታም ቅዳሜ ይጠበቃል። አርሰናል በኤምሬስ ብራይተንን ገጥሞ ነበር። ይህንን ጨዋታ ሁለት ለባዶ በሆነ ውጤት አርሰናል አሸንፏል። ተመጣጣኝ የሚባል የጨዋታ እንቅስቃሴ ነበረው እንደነበር ተመልክተናል። በጨዋታ ኢታን ንዋነሪ 57ኛውና ቡካዮ ሳካ 75ኛው ደቂቃ ላይ የአርሰናልን የአሸናፊነት ግቦች ያስቆጠሩ ተጫዋች ናቸው። አርሰናል በጣም አስደናቂ ጊዜን እያሳለፈ ያለ ይመስለኛል። በጥቅምት ወር ያደረጋቸውን ስድስት ጨዋታዎች በሙሉ አሸንፏል እና ይሄ በሊጉ በእንግሊዝ ከሚገኙ ክለቦች ባለታሪክ አድርጎታል። ብራይተንን ትላንትና ሁለት ለባዶ አሸንፎ ወደ ቀጣዩ ዙር ማለፎን አረጋግጧል በካራባ ዋንጫ። ከዛ ውጪ ከክሪስታል ፓላስ ጋር በሊጉ ጨዋታ ነበረው፣ አሸንፏል። ከአትሌቲኮ ማድሪድ ጋር የአውሮፓ ቻምፕስ ሊግ ነበረው፣ አሸንፏል። ፉልሃምን አሸንፏል፣ ዌስትሃምን እንደዚሁ ደግሞ ኦሎምፒያኮስን በአውሮፓ ቻምፕስ ሊግ ጭምር እንግዲህ ያሸነፈበት ወር ሆኗል። የጥቅምት ወር ለአርሰናል በጣም ጥሩ እንደነበር ተመልክተናል። በቀጣይም እንደዚሁ በሊጉ ይሄንን አሸናፊነቱን የሚያስቀጥል ከሆነ ምናልባት አርሰናል ዘንድሮ የበለጠ የቡድን ጥራቱም እንደዚሁ ለአሸናፊነቱ እንዳገዘው ማንሳት ይቻላል። ትናንትና በቋሚነት ከዚህ ቀደም ይጠቀምባቸው የነበሩ ተጫዋቾችን አብዛኞቹን አሳርፏል። ሚካኤል አርቴታ እንደነ ማክስ ዶማን፣ ሊውሲስ ኬሊ ከዛ ውጭ ደግሞ ሂንካፔም እንደዚሁ አዲሱ ፈራሚ የተከላካይ መስመር ተጫዋች ትናንት በጣም ድንቅ ነበር ተቀይሮ እስከሚወጣበት ድረስ። እና እንደዚሁም ደግሞ ሞስኬራ ከሞስኬራ ጋር የነበራቸው ጥምረትን በጣም አስደናቂ እንደነበር ተመልክተናል። እና የአርሰናል የጨዋታ መንገድም እንደዚሁ ትላንትና ለብራይተን ፈታኝ ሆኖባቸው ተመልክተናል። በቋሚ አሰላለፍ ትላንትና ሚካኤል አርቴታ ከተጠቀማቸው ተጫዋች መካከል ቤን ዋይት፣ ከዛ ውጪ ኖርጋርድ፣ ሜሪኖ፣ እንደዚሁም ዶማን ኤዜ በቋሚነት የገቡ ተጫዋቾች ነበሩ። ተቀይረው ግን ኋላ ላይ የወጡበትን አጋጣሚ ተመልክተናል። አርሰናል በጥሩ የጨዋታ እንቅስቃሴ ይህንን ጨዋታ ሁለት ለባዶ በሆነ ውጤት አሸንፎ ወደ ቀጣዩ ዙር ማለፉን አ ተረጋግጧል ሲዋንሲ ሲቲ እንደዚሁ ከማንቸስተር ሲቲ ጋር ያደረገውን ጨዋታ ሶስት ለአንድ በሆነ ውጤት ተሸንፎ ከውድድሩ ውጭ ሆኗል። ትላንት ጄሬሚ ዶኩ ኦማር ማርሙሽና ና ቼርኪ ለማንቸስተር ሲቲ ግቦችን ያስቆጠሩ ተጫዋቾች ናቸው። ከዛ ውጪ ወልቭስ ከቼልሲ ያደረጉ ጨዋታ እንደዚሁ በቼልሲ አራት ለሶስት በሆነ ውጤት አሸናፊነት ተጠናቋል። ይሄ ጨዋታ እጅግ አዝናኝ የነበረ ጨዋታ ነው። ግን አሁንም በቼልሲ በኩል ምናልባት የቀይ ካርድ ጉዳይ አነጋጋሪነቱን እንደቀጠለ ነው የሚገኘው። ትላንትናም እንደዚሁ ሌላ ቀይ ካርድ በቼልሲ በኩል በተለይም ደግሞ አጥቂው ዴላፕ ነው ቀይ ካርድ አይቶ በመጨረሻው ደቂቃ ከሜዳ የወጣው። ይሄ ምናልባት የኢንዞ ማሬስካ ቡድን በቀጣይ ማስተካከል የሚገባው ጉዳይ ይመስለኛል። አንድሬ ከዛ ውጪ ሳንቶስ ታሪክ ጆርጅ ኢስታቪዮ ና

ግቦችን ያስቆጠሩ ተጫዋቾች ናቸው ለቼልሲ። ከዛ ውጪ ኒካስል ቶትናምን ሁለት ለባዶ በሆነ ውጤት አሸንፏል። ፋቢያን ሻር ና ኒክ ቮልትሜድ ግቦችን ያስቆጠሩ ተጫዋቾች ናቸው። የአምስተኛ ዙር ተጋጣሚዎች ተለይተው ታውቋል። አርሰናል ከክሪስታል ፓላስ ተገናኝቷል። ጠንከር ያለ ጨዋታ ይመስላል ይሄኛው። ማይሰር ሲቲ ከብሬንትፎርድ ተገናኝቷል። ካርዲፍ ሲቲ ከቼልሲ ና ኒካስል ዩናይትድ ከፉልሀም የሚያደርጓቸው ጨዋታዎች በቀጣይ የሚጠበቁ ነው የሚሆነው። በጣሊያን ሴሪያ የዘጠነኛ ሳምንት ጨዋታዎች ተደርገው ነበር። ሮማ ፓርማን ሁለት ለአንድ በሆነ ውጤት አሸንፏል። ኢንተር ሚላን ፊዮሬንቲና ሶስት ለባዶ ረጥቷል። ደረጃቸውን አሻሽለዋል። ሁለቱም ክለቦች ማለትም በነበሩበት ሁለተኛና ሶስተኛ ደረጃ ላይ የቀጠሉበት ውጤት ሆኗል።